የኢድ በዓል የበዓሉ እሴቶችን በማሰብ በማዳበርና ለሀገር ግንባታ በመጠቀም እንዲከበር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቀረቡ። ቤተሰቦች፣ ጎረቤታሞች፣ ማህበረሰቦችና የእምነት አባቶች ሲሰባሰቡ የኢድ እሴቶች ጎልተው እንዲወጡና ማህበረሰባችን እንዲገነባባቸው እንዲያደርጉም አደራ ብለዋል። የጠቅላይ ሚኒስትሩን የእንኳን አደረሳችሁ ሙሉ መልእክት ዘጋቢያችን አለምነህ ዛናው እንደሚከተለው ያቀርበዋል። እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የዒድ አል ፈጥር በዓል አደረሳችሁ። ዒድ አል ፈጥር የረመዳን ጾምን የማጠናቀቂያ በዓል ነው። ዒድ አል ፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል ነው። ጾሙ የሰውን ድካም አቅም ማነስና ልክ የሚያሳይ ነው። ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውስን መሆኑን ያሳያል። ትዕቢት፣ ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸውን ለተመለከተ የሰው ጠላቱ የገዛ ጠባዊ መሆኑን ይማራል። ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያህል ራሱን ለመግዛት አልታገለም። ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው። ራሱን የማይገዛ ሰው አቅሙን አያውቀውም፣ ወደ ውስጡም አያይም። ጠላቱን ከገዛ ጠባዩ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤት ይፈልገዋል። በዚህም የተነሳ ከገዛ ወገኑ ጋር ሲቃረን ይኖራል። እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ሰው የራሱን ልክ ካላወቀ ሌላውን አያደንቅም፣ ሌላውንም አያመሰግንም። የሌላውን ካልተረዳ ያለውን አያውቅም፣ አያደንቅም። የራሱ ጠላት የገዛ ጠባዊ መሆኑ ካልገባው ሌላውን ወገኑን አያፈቅርም። ለዚህ ነው የጾሙ መጨረሻ ዒድ አል ፈጥር የምስጋና በዓል የሆነው። ጾሙ ከቤተሰብ ጀምሮ እስከ ማኅበረሰብ ድረስ ራስን ገዝቶ ለመሰብሰብ ይጠቅማል። መሰብሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህንን እሴት ቢላበስ እንጠቀማለን። መነጋገሩ ብቻ አይጠቅምም ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር። ያ ከሆነ እንደ ኢድ ሁሉ የምክክራችን ፍጻሜው ምስጋና ይሆናል። የኢድ ሌላው ሴት በጎ አድራጎት ነው። አቅም ለሌላቸው ሁኔታው ላልተሟላላቸው ወገኖች መልካምን ነገር ማድረግ፣ ዝምድናን፣ ዘርን ወይም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት። የጾም ምንዳ ሙሉ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ሌላውን መሙላት ነው። እንደ ሀገር ለመቀጠልና እንደ ሕዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ ሴት ነው። ራስን በሌላው ጫማ ላይ አስገብቶ ማየት የሌላውን ጉድለት ለመሙላት ሲባል የራስን ማጣት ለምን ወገን ያዝናል? ለምን ወገን ይከፋል? ብሎ መንገብገብ ሁላችንም የየራሳችን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባናል፤ እንጂ የኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው የእርሱ ቤት ሲሟላ ነው የኔ ቤት የሚሟላው። የፖለቲካ ምህዳራችን በዚህ ነባር እሴታችን ላይ ካልተመሰረተ ፍትሐዊነትንና እኩልነትን ለማስፈን እንቸገራለን። እነዚህን ሁለቱን እሴቶች የሚያስተሳስረው የኢድ እሴት ወንድማማችነት ወይም እህትማማችነት ነው። ወንድማማችነት እህትማማችነት ማለት በጋራ እሴት በመተባበርና በጋራ ግብ ላይ የተመሰረተ ወዳጅነት ነው። ይህ ወዳጅነት በሥነ ምግባር የተገራ ፍቅርንና አንዱ ለሌላው መቆምን መሠረት ያደርጋል። የጋራ ኃላፊነትን ይወስዳል። በሀገራችን የፖለቲካ ሕይወት እጅግ አስፈላጊው ግን እጅግ የተረሳው ሴት ነው። መብትን ሆነ ግዴታን በወንድማማችነት ወይም እህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርገዋል። ለእኔ ከሚሉ አውጥቶ ለእኛ ለእኛ ከሚለው ጭምር አውጥቶ ለእነርሱና ለእኛ ለእነርሱና ለእኛ ከሚለው አውጥቶ ለእኛ ይቅርብን፣ ለእነርሱ ይደረግ ወደሚለው የላቀ ስብዕና ያደርሰዋል። በእምነቶች፣ በፖለቲካ ፓርቲዎች፣ በማኅበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጥረው ወንድማማችነት ወይም እህትማማችነት ነው። የተሻለ መረዳዳት የተሻለ መረዳዳት፣ የተሻለ መተዋወቅና የተሻለ መግባባት ይፈጥራል። ለሌላው ሲል መተውን፣ ለሌላው ሲል መቀበልንና ለሌላው ሲል ለበደሎች እውቅና መስጠትን የሚያስገኘው ሴት ወንድማማችነት እህትማማችነት ነው። የኢድ በዓል አንዱ ሴት የሆነው በዚህ የተነሣ ነው። የኢድ በዓል እነዚህን የበዓሉ ሴቶችን እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ አቀርባለሁ። ቤተሰቦች፣ ጎረቤታሞች፣ ማኅበረሰቦችና የእምነት አባቶች ሲሰበሰቡ እነዚህ ሦስት የኢድ ሴቶች ጐልተው እንዲወጡና ማኅበረሰባችን እንዲተገብራቸው እንዲያድርጉ አደራ ላለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ።